አይሴጥ መሆነ በጫካ እንደተደፋይክ አሁንስ፣ እናንተ ኧረ መረረኝ፣ ኧረ መረረኝ እናንተ። ኧረ በሰጨኝ እንዳው የእናቴ አባቴን ሀብት፣ የእናቴ አባቴን ሀብት። ተሜዳ ተጤዛ እንደተፈጠርኩኝ የአጅራታም ነገር ሲያዞር ሲደጎዱ፣ እሱ አልተፈሰስ ነው በደበት በሰርግ በክርስትና የመለስ ቤታ የሰራ ጎመና ይዘራ ብሎ ነገር ሲጠነስስ ተደፋ አረፍኩት። የጅራታን ፈጠሬ ደግሞ የእናት አባቴን ወርቅ ቀብራ ይዛ ብቻዋልት ትበላ አፈር ገባ። እኔ ደግሞ በምሰራበት ትሰራላታለሁ። ቢደፋ እሷን ብትደፋ እንግዲህ፣ አይ ያ ደግሞ ነገር የሚያጦራል። ባሏ ደግሞ ምን ሜና መከራ የመሰለ እሱ ደግሞ ጌዶ ጎዶጎ ሰው ይመስላል።

ታለድኩኝ ከዚች ጋር ኑሮ እኮ የሚሆን አይመስለኝም። ዝም ብላ ነው የምትበጠብጠ ሁሌም ሙና ነው ሙነሽ ነች እዚህ ጋር ብቻሽን

የቀረውን ደሞ ልታስደፊ ነው የሚሆነው። ውጣልኛል፣ ውጣ ዓይኔ ወጣልሻለሁ። ግን ይሄንን እንግሩሮ ስለዘለሽ ትጨምሪያለሽ እንጂ ሌላ አታመጭም። ማዘን ጭማሬ ነው የሚጨምር። ግማታም ዋ በዛ በጣም ቢፈተና ቢቀርብኝ፣ ድሮ እዚያ ዘልዬ ገብቼ እዚህ ቤት ምን ነው በቀረብኝ። ነው፣ ሰላም አደራችሁ። እግዚአብሔር ምን ምን ነው ምጥሮት ፈጠረኝ። ኧረ

ዘሩም ዘረ ብዬሽ ነበር ለካ ዘሩ ዘረ ዘ አለ አለ አለ ዛሬ ጀምረሽ በጎችን ውሰድ ከብቶችን ውሰድ ያለውን ንብረት ውሰድ ለአንተ ነው ደሜን መልስ እንግዲህ እኔ ሀብት አልፈልግም እኔ ከብት በሬው ምን አናርስበት እኔ የምፈልግ ወርቁን ነው ወርቁን ነው የምፈልግ ሌላ ነው

አንቺ አህያ! አንቺ ቀፉ! አንቺ እርጉስ! ይህንን ልጅ አምነሽ ሰደብሽኝ፣ አስመታሽኝ። አምነሽኝ።

ያ የወንድማችን ገዳይ ገድጌው ራ ሙች በለኝ እስኪ አራ ገድጌው ሲልሽ ብጃት የፈጠነ ይብጃት እንዲያ ብጃት። አሁን ይህንን ያባታችን ወርቅ ነበረ ድሮ ሳይከፈል የተቀመጠ እንቢ ብለውኝ መላው ግራው ገብቶኝ አሁን እቺን እንድሰጠ ይብጃ እንዲያ ብጃት እሷም ብጃት። እንዴት አደሳ ታረጉ? ምን አባቱ አንቺ ያ ጅራታም ያ እንዲያርጎ ገዝግዞኝ ገዝግዞኝ ገዝግዞኝ ሞተ። ደሞች ጅራታም ያ ጠመናይ ሰው ብለው አሁን መሄጃ አጥቻለሁ። አሁን ወደ ጫካ ታባት ነው ምገባ እዚያ ስጀ ምንድን ነው መሆን። ብቻ አሁን ይሄን ሚገዛ ሰው ባገኝ ይሄን ሽጨዝ ምን ባንዱ ብራንድ ይሄ

ደሜን እንዲመለስልኝ መሰለኝ እኮ ደሜን መለሰልኝ ሰጠሁት። አሁን እሱ ደሜን መለሰልኝ ሰጠሁት። ስለዚህ እናንተ ኮ በገንዘብ ነው እንቅስቃሴያችሁ። ደማችሁን ለመመለስ ደም ለመመለስ ብቁ አይደላችሁም። አፈር ደም ይበላል።